በዚህ ሀገር ኢነር ቮይስ ይሉታል፣ ወይም ገት ገት የነገረኝ ወይ ኢነር ቮይስ የሆነ ውስጥ ያለው ድምጽ ይላል እ ድምጽ ምንድን ናት? ምን አይነት መልዕክት የምታስተላልፈው ውስጥ ያለችው ነገርስ ምንድን ና? እኔጋል አላውቅም፣ እናንተ ጋር ግን፣ እኔጋ የሆነች ድምጽ አለች። ያቺ ድምጽ ምንድን ነው? የሆነ ነገር ስታደርግ ነው ይቅርብህ። ኢቨን እዚህ ሀገር በተለያየ ነገር ስኩል ሹቲንግ ምናምን ስትሰሙ የሆነ ድምጽ ይላል። ድምጽ ከእኔ ጋር የሚያወራኝ አለ። ስለዚህ ይሄ ድምጽ ሁለት ጥሩ መንፈስ እንዲይዝ ይችላል፣ የመጥፎ መንፈስ እንዲይዝ ይችላል ማለት ነው። እኔን ህይወቴንስ ምን ያህል አስከፍሎኛል? ምን ያህል ዋጋ አስከፍሎኛል? እና እንዴት አድርገን እቺን ድምፅ ዛሬ በዚህ ቪዲዮ እንዴት እቺ ድምፅ ምንድን ናት፣ ከመጽሐፍ ቅዱስ ላይ የተደገፈ እንዲሁም ቁርአንም እንዲሁም የተለያዩ እንደ ሂንዱዝም፣ ቡዲዝም የተለያየ ጽሑፎች ላይ ስለዚህ ድምፅ ምን ይላሉ? እና እኛ ሰዎችስ ይህን ድምፅ የተሰማችሁ ሰዎች እንዴት አድርገን እቺን ድምፅ መከተል እንዳለብን ግን ስንከተልም ደግሞ በጥንቃቄ መሆን እንዳለበት እና ህይወት እጣ ፈንታችን ወይም ፐርፐዛችን ማግኘት እንዴት እንደምንችል የሚረዳ ነው ከዚህ በተጨማሪም ግን እናቶች በተለይ እዚህ ኢትዮጵያ ውስጥ ኢነር ቮይስ ወይም ገት የሚባለው ሌላ ስም አለው ያ ስም ምንድን ነው ሲባል ቀልብ ይባላል ቀልብ ምንድን ነው ቀልቤ ነገረኝ ቀልቤ እንደዚ ያለኝ ቀልቤ እንደዚ ያለኝ እናቶችና ትልቅ ሰዎች ማለት ስለዚህ ዛሬ ስለዚች ቀልብና ኢነር ቮይስ አብረን እንመለከታለን አብራችሁ ቆ